ቤተሰብ እንግዲህ ዛሬ በአዲስ ነገር መጥቻለሁ እሱስ ምንድን ነው በኖላዊ ድራማ ብዙ ነገሮችን አስተማሪ አስተማሪና በጣም እጅግ የሚወደድ ድራማ ነው ሁላችሁም ያልተከታተላችሁ ትነድማላችሁ ይህን ድራማ እውነት በጣም ደስ የሚልና እጅግ አስተማሪ እንደሆነ አልጠራጠርም ብዙ ነገሮችን እየተማርኩበት ነው እኔ መጡ አልመጡ ብዬ በጉጉት የምጠብቀው ድራማ ነው ቤተሰቦች እና ያላያችሁ ብታዩት በጣም ደስ ይለኛል ምክንያቱም ብዙ ትምህርት አሉ በውስጥ በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ወደ ቻናሪ ቤተሰቦች እንደት ናችሁ? ሰላም ናቸው አይከኔ ጋር አልሐምዱሊላ። እንደውም ውድ ኢትዮጵያውያን ያላችሁ በሰላማችሁ ይብዛ። አላህ ሀገራችንን ሰላሟን፣ አንድነቷን፣ መተሳሰብ መከባበርን ይመልስልን። ሁላችንና በዱዓ ወጣቱን በታው ቤተሰቦቼ። ለዚህ ቤት ደግሞ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ነበር ቤተሰቦችም ከጎኔ የሆናችሁ ስለምትሰጡኝ አስተያየትና ስለምትሰጡኝ ሁሉ ነገር ስለምታበረታቱኝ እጅግ ከልብ አመሰግናለሁ። ብርታታችሁ ማንነታችሁ ሁሌም ከጎኔ እንደሚሆን ተስፋ አለኝ። ዛሬም ነገም አይለኝ አለው። እና ዛሬ በዚህ ድራማ ምን ተማራችሁ? ወይስ አይ አናውቀውም የምትሉ ብታቁ ደስ ይለኛል። የሚ ተማራችሁ ደግሞ እኔ ይህን ነገር ተምር ያለው ብላችሁ እስኪ በኮሜንት ላይ አሳውቁኝ። ኖላዊ ድራማ እኔ በጣም ነው እጅግ የምወደው። ምን ተማርኩ መሰላችሁ? መጥፎን ሰው በደግ ሰው መቀየር ታውቃላችሁ። መጥፎን ስራ ወደ ጥሩ ነገር መሳየር በጣም እጅግ የሚወደድ። ሀና ማለት በማንነቱ የማትፈራ ያያት ሁሉ የሚፈራባት የሚቀናባት ልጅ ናት። ግን አላዲን የሰው ልጅ በገንዘብ እና በመልክ እኔ እንጃ በእውቀት እንደማይኮራ ዝቅ ብሎ መኖር ካለበት መኖር እንዳለ በእሷ ተምር ያለሁ። ለአባት እና ለአባቷ ስትል መገኘት ከሌለባት ቦታ ተገኝታ እየሰራ ዝቅ ብላ ሰው እየተገረመባት ደግሞ፣ ፋዘሯ በጣም እጅግ የሚወደድ ሰው እና እጅግ አስተማሪ የሆነ ሰው ነው። ምን ጊዜም ትልቅ ሰው በጣም ነው ደስ የሚለኝ ምክራቸው፣ አንደበታቸው እኔንቷ ዛሬ ተምሮ ፊደል ከቆጠረው ይልቅ የድሮ ሰዎች፣ ትልቅ ሰዎች ባይምሯቸው በቃ የሚናገሯቸው ንግግሮች ትልቅ ትምህርት ይሰጡናል። እንደምታው ዛሬ ሙናሴንና ጓደኛዋን እንደዚህ ፈተና አስተምሮ በሱ እንግዲህ በእሱ ደግሞ የሱ እውቀት ይመለሳሉ ብሎ አስተምሮ ፈተና ፈት ነው። በጣም ነው ያሳቀኝ ሙናሴን እንዳያችሁት፣ ምንም ነገር አልሰራምና ለጓደኛው ሰጠን። ግን ያን ነገር ያደረገበት ምንድን ነው? በቃ ለእሱ ምን አይነት ቦታ እንዳለው ለሱ ምን አይነት ነገር እንዴት አስተያየት እንዳለው ለማወቅ ነው። እኔ ራሱ አልገረብኩ ማለት ይህ ሆና ወይም ይሄን ያደርጋል ብዬ አላሰብኩም ነበረ። ግን እኔ እንጃ በጣም እጅግ በቃ ገረመኛል አይደል። አንተ እኔ ሳታካፍል ብትበላ እታዘብህ ነበር አመሰግናለሁ ብሎ ሲመልስለት በጣም ተገረምኩኝ። እኔ ልክም ይሄ ነገር አለን። አንዳንድ ጊዜ እኔ ነኝ የደፈንኩት ተብሎ ለብቻ የምን አለ አይደል እኔ ጎበዝ ነኝ፣ በቃ በዛ ነገር እኔ ወጥቻለሁ ብዬ ያን ነገር ለጓደኛዬ ለዓለም አካፈል ወይም እሱም እንትን ማለት እጅግ እኔ እንጃ፣ ከዚህ ጋር ብቻ እኔ ምን ብዬ እንደምወስብላችሁ አላውቅም። እና በዚሁ ትምህርት ነው የተማርኩት። እና ከዚህ የተማርኩትም የተወሰድኩበት ነገር ምን መሰላችሁ? የሆነ ነገር በምናቸንፍበት ነገር ጊዜ ወደ እናንተ ሲመጣ ምንድነው ማድረግ ያለባቸው? ሀዘራቸው ማየት። ይቺ ደግሞ ባዩስ ታባዩዋ ምንድና ጓደኛ ድሮ ያደረገችላን ነገር ቢኖርም ግን አንዳንድ ጊዜ መጥፎ ነገሮችን እና መጥፎ ነገርን አለ ያዝልን ለምቀኛ ጥሩ አይደለም። አብሶ የጓደኛ የጓደኛ ማለት ከቤተሰብ በላይ ሚስጠራኛ ብዙ ነገሮችን የምትይዙ የሚያውቅ ስላንቺ እና ስላንተ ማንነት ብዙ ነገሮችን የሚያውቅ ነው ግን አንድ ላይ በጣም ከባድ ነው። በጓደኛ በኩል ብዙ ነገር ይመጣልና፣ እንዳያችሁ ድሮ እንደዛ ብታረጋግላትም እየወቀሰ እያለች ቤቷ ብታመጣት እንዴ እንደዚህ ሆኖ በልጆቿ ተቀናለ፣ በሰራተኛ ተቀናለ፣ በቤቷ ትቀናለች። ያራ መቀኛ ነው እና አላከ ነገር ከሸረ ነገር የምለው ቤተሰቦቼ እና ጋር ነው የምትቀርበው። ምን አለ እንደ እናት ያን አይደል? እውነተኛ ወንድም ይብቆና ስትለው እኔ ከሀናና ካንቺ ምንም ልዩነት የለኝም፣ ምንም መራርቅ የማያችሁ ነገር የለም፣ ይላል ሙናሴ። እናቷም እንደዛ ነች። ግን መቼ ነው በቃ በጉጉት እየጠበቃችሁ ያላችሁት፣ እናትና ልጅ መቼ ነው የሚያውቁት? ለሀና ሁሌ ፎቶ ልታሳያት ስትል የሆነ ነገር ይከሰታል። በቃ እኛ እራሱ በጉጉት ነው እየጠበቅን ያለው፣ ለምን እንደሆነ አላውቅም። መጨረሻ እናትና ልጅ ሲተዋወቁ ምን ይከሰት ይሆናል? ቤተሰብ እስኪ ንገሩኝ፣ ወይም ግምታችሁን። እኔ እጅግ በጣም ትደሰታለች፣ ግን ቤተሰቦቿ እኔ እንጃ፣ ጸባይዋን እንደዚህ ሀና ማለት ብዙ ነገሮችን የምትሸከም ለሰው ያላት ነገር አዳሪ ህትናዋ አስተሳሰቧ ምንም ነገር ያልጎደለባት ልጅ መታደል ነው። ለኪም እንደዚህ አይነት ነገር ከአባቷ ቦዳ ማንም የለም፣ ግን በቃ ለአባቷ የዋለላትን ውለታ ውለታ የማትረሳ ለእሱ የተቀመጠ ብር አውጥታ የምታስፈታ ልጅ ናቸው። እኔ ምን እንጃ ለሰው መልካም መሆን እጥፍ ምን ይሆን ይሆን። አሁን ላይ የአባቷ ህገምና እኔ በጣም እጅግ አሳዝነውኛል። እሷም ያለችበት ሁኔታ ሙናሲም እንደዛ ነገር የገባበት ለእሱ ለማገዝ ነበረ ብቻ ያ ጓደኛዋ ወይም ወንድሟ እየተመለሰው የሆነ መፍትሄ አያጣም ብዬ ተስፋ አለኝ። አባቷም እንደዚሁ ከጭንቀት ጭንቀት እየዋለ ዛሬ ደግሞ በጣም አሳዘነኝ። ያኔ እንጃ ይህም መልካምነቷን ግን በአባቷ ቢመልስላት ደስ ይለኛል። እኔ አባቷ ተችሎላት ቁም ነገር በቃ እሷም ትልቅ ደረጃ ደርሳ ይህ ነገር አልፎ፣ የማያልፍ ነገር እኮ የለም ያልፋል ግን፣ እስከሚያልፍ ያለፋል የሚባል ነገር አለና፣ መልካም ስራ የእሷ መልካም ስራ ለነገ አባቷ ምን አይነት ይገጥማት ይሆን? እኔ እርግጠኛ ነኝ አባሷ ዲኖታ ሽሎት በቃ ደስተኛ ህይወት እንደሚኖሩ ተስፋልኝ። ለምን ይህ መልካምነቷ አጥሩ አይጥላትም። ብዙ ነገር አላያችሁም? እንደይቺ ጓደኛዋ ራሱ ወጣ ብለች መጥባህ ለሚወጥባ ኩሽና ለኩሽና ትርመጥ መጥመጫ ወጣ ብለች ምናምን አለቻት። ወይኔ ግን እኔ በጣም ታዘብኩኛል። አደለ ሰው ለኬም አንዱን አንዱ ሲያገኝ ይደሰታል እንጂ ጓደኛዬ፣ ብዙ ነገር አልኮባት፣ ብዙ መከራና ስቃይ አልኮባት። እኔ የረዳኋትን ጓደኛ ነገ ላይ በቃ ደስ ያለ ህይወት ሳያት እኔ መደሰት ነው ያለብኝ ወይስ መመቃኘት? በጣም ከባድ ነው። ብቻ ከእንደዚህ አይነት ነገር ዛሬም ነገም የሚለው ይሰውራን ነው የምለው ቤተሰቦቼ። ብቻ እኔ በዚህ ድራማ ብዙ ነገሮችን ተምሪያለሁ። መልክም ቢሆን ይቀራል። የተማረም እና ያልተማረም እኩል። እኔ እንጃ። የሀንዬ ፋዘር በጣም ነው ደስ የሚለው የሚሰጣቸው ትምህርት። እነዚህ ልጆች አሁን ዛሬ እለውጣለሁ ብሎ በፊት ሙናሴ እንደዚህ ሲገኝ፣ ዛሬ ደግሞ ጓደኛውን እርግጠኛ ነኝ ይቀየራሉ። ከሌብነት ሙናሴ ልክ እንደወጣ ይህንም ልጅ ያስወጧል ብዬ ተስፋ አለኝ። ፋዘርም ደግሞ ተሽሎት፣ ሀንዬም የምትደሰት እኔ እንጃ ደስታዋን እንስማ። በቃ እኔ ልክ ሰፊ ብዬ ነው የምከታተላቸው። ለምን በጣም እጅግ አስተማሪና በጣም ጥሩ ድራማ ስለሆነ እኔ በጣም ነው የምወዳቸው የማከባቸው። በነገራችን ላይ እንደ ድራማ ድራማ ሳይሆን በቃ ብዙ አስተማሪ ነገር አለው ብዬ ስለምከታተለው እኔ ከዚህ ድራማ ብዙ ነገሮችን ታመግራለሁ። ቤተሰቦቼ፣ እናንተ ያላያችሁ ጥሞት ነው የምለው እና የዛሬው ቆይታ ይሄን መስል መስበር ወዱ ቤተሰቦቼ፣ ጊዜያችሁን ሰዓታችሁን ሰጥታችሁ እኔ ጋር ስለነበራችሁ እጅግ ከልብ አመሰግናለሁ። በአዲስ ቪዲዮ እና በአዲስ ነገር እስከምንገናኝ ድረስ ወያለንበት የአለም ዳርቻ ሰላማችን ይብዛ። ሰላሙ አሌይኩም ወረመቱላ ወበረከቱ